ስለ አዲስ አበባ ኮሪደር ልማት የመንግስት የተነሺዎችና የመብት ድርጅት አስተያየት እድር፣ እቁብ ማይበር ኢትዮጵያውያን በየአካባቢያቸው በጋራ ተሳስሮ የሚኖሩባቸው የአኗኗር ቁልፍ መስተጋብሮች ናቸው። ከካዛንችስ የተነሱ ነዋሪዎች ይህ እንደተጠበቀላቸው ጠቅላይ ሚኒስትሩ ሲናገሩ፣ የገርጂ አካባቢዎቹ ቤታቸውን ያጡት ግን የገጠማቸው በተቃራኒው እንደሆነ ይገልጻሉ። ስለ አዲስ አበባ ኮሪደር ልማት የመንግስት የተነሻዎችና የመብት ድርጅት አስተያየት። ጠቅላይ ሚኒስትር አብይ አህመድ በትንሳኤ ዕለት አዲስ አበባ ካዛንቺስ አካባቢ ይኖሩ ከነበሩና ና ወደ ሌላ ቦታ ከተዛወሩ ሰዎች ፊት ቆሞ በዘር በሃይማኖትና በሰፈር ሳንከፋፈል ለለውጡ የምንተጋ እንድንሆን የሚል ንግግር አድርጓል። ጠቅላይ ሚኒስትሩ እነዚህ የኮሪደር ልማት ተነሺዎችን በጋራ እንደተለመደው እየተጠያየቃቸው የምትኖሩበት ሁኔታ ተፈጥሮላቸዋል ብለዋቸዋል። በዚሁ የኮሪደር ልማት ምክንያት ቤታችሁ ሰነድ አልባ ነው በሚል ገርጂ አካባቢ የፈረሰባቸው ሰዎች ግን የነበረን ማህበራዊ ኑሮ እድር ተበትኖ ያለምንም ካሳ እንዲሁ ቀርተናል ብለዋል። በዘር በሃይማኖትና በሰፈር ሳንከፋፈል ለለውጥ የምንተጋ እንድንሆን ጠቅላይ ሚኒስትር አብይ አህመድ በተንሳይለት ብዙ የአዲስ አበባ ከተማ የታላቁ ቤተ መንግስትና የካዛንቼስ አካባቢ ኮሪደር የተባለው የከተማ መልሶ ማልማት ስራ ተነሺዎች በሚኖሩበት አዲስ መንደር ተገኝቶ ያደረጉት ንግግር ነው። ጠቅላይ ሚኒስትሩ እነዚህ ይኖሩበት ከነበረው መሀል ከተማ ተነስተው 22 ኪሎ ሜትር ርቀት ላይ በተሰራው ገላን ጉራ የተባለ መንደር እንዲኖሩ ለተደረጉ ነዋሪዎች ባስተላለፉት መልእክት ልጆቻችሁ መልካም ትምህርት ቤት፣ መመገቢያ ቦታ አግኝተዋል ብለዋል። ልማት ስመጣ ብዙ አሉባልታ፣ ብዙ ስሞታ ብዙ ክስ ብዙ ወቀሳ ይኖራል ያሉት ጠቅላይ ሚኒስትሩ ወቀሳዎች ሳያስተጓጉሉን መልካም ሰፈር በማየታችን ደስተኞች ነን ነው ያሉት። ከተማችን አዲስ አበባ ተጎሳቁላ ቆሽሻ ነበር። እኛ ደግሞ ባለቤቶች ነን፣ ሀገራችን ነው። ጉስቁልናዋ ያመናል። እንቀይረው ያልነው ለጋራ ጥቅም፣ ለልጆቻችን ደስታ፣ መጻዒውን ዘመን ለማሳመር ብቻ ነው። ይህ በእንዲህ እንዳለ በዚህ የከተማ ልማት ውጥን ምክንያት ማህበራዊና ኢኮኖሚያዊ ኑሯቸው የተናጋ መስተጋብራቸው የተበጠሰ እጃቸው ላይ የነበረን በርካታ ሀብትና ንብረት ድንገት ያጡ ከመኖሪያ ብቻ ሳይሆን ከመስሪያ ቤታቸው ተፈናቅለው የቀሩት ጥቂት አይደሉም ህጋዊ ሰነድ ያላቸውም ይሁን የሌላቸው እነዚህ ሰዎች ጥቅምት 30 ቀን 2017 ዓ ም ገርጂ ወረዳ 13 ቤታቸው ሰነድ አልባ ነው በሚል እና በዚሁ የከተማ ልማት ምክንያት ከ2003 ዓ ም ጀምሮ የአየር ካርታ ማረጋገጫ የነበራቸው መሆኑን የሚገልጹ ግን ቤታቸው የፈረሰባቸው ሲሆኑ በስፍራው ለብዙ ዓመታት ይኖሩ እንደነበር የምናገሩ ለማን አቤት እንደምሉ እንኳን ግራ መጋባታቸውን በመግለጽ ላይ ያሉ ናቸው። 13 ዓመት፣ 15 ዓመት፣ 20 ዓመት የኖረ አለዚያ ቦታ ላይ እድር፣ እቁብ፣ ማህበር ኢትዮጵያውያን በየአካባቢያቸው በጋራ ተሳስረው የሚኖሩባቸው ያኗኗር ቁልፍ መስተጋብሮች ናቸው። ከካዛንቺስ የተነሱ ነዋሪዎች ይህ እንደተጠበቀላቸው ጠቅላይ ሚኒስትሩ ሲናገሩ፣ የገርጃ አካባቢዎቹ ቤታቸውን ያጡት ግን የገጠማቸው በተቃራኒ እንደሆነ ይገልጻሉ። ድሮ የነበረን ማህበራዊ ኑሮ እድር ተበትኗል። በአውንታዊ በአላቱም ከውስጥም ከውጭም አስተያየቶች ያልተለዩት የኮሪደር ልማት አምኒስቲ ኢንተርናሽናል ሳይቀር ሰዎችን በግዳጅ ማፈናቀል በአፋጣኝ እንዲያቆም ጥያቄ ያቀረበበትም ሆነዋል ተቆርቋሪ ተቋም የፌዴራል መንግስት በአዲስ አበባም ሆነ በሌሎች ክልሎች ለኮሪደር ልማት በሚል በግዳጅ መፈናቀልን ለመከላከል ቁልፍ የህግና የአሰራር ስርዓቶችን ባለማዘጋጀት የተጎጂዎችን ሰብአዊ መብቶች ጥሷል ስል እርምት እንዲደረግ በቅርቡ መጠየቁ ይታወቃል። ሚኪነኝ ከሚኪታቦድንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።